በአፋር ክልል የንግድ ስርዓት ላይ ትልቅ ችግር አለ የተባለ ነው እንግዲህ። በዚህ ትንታኔ ከመንግስት ባለስልጣናት አንስቶ እስከ ደላሎት ድረስ የተዘረጋውና ተራውን ህዝብ ክፉኛ የጎዳ ያለው ስርዓታዊ ሙስና እንዴት እንደሚሰራ እንመለከታለን። ነገሩ የአንድ ክልል ጉዳይ ብቻ አይደለም። የኢትዮጵያ ፓርላማ ራሱ የሀገሪቱን አጠቃላይ የንግድ ስርዓት በሌቦችና በኮንትሮባንዲስቶች እንደተተበተበ በይፋ ተናግሯል። ይህ በጣም ከባድና ትልቅ ክስ ነው። ታዲያ አንድ አገር አቀፍ ችግር እንዴት ነው በአንድ ክልል ውስጥ ብቻ እንዲህ ሊባባስ የቻለው? አሁን ትኩረታችንን አፋር ላይ እናደርግና እዛ ያለው ሁኔታ ለምን ለየት ባለመልኩ እንደተበላሸ እንመለከታለን። እሺ፣ ክፍል አንድ፣ ሀገራዊ ችግር፣ ክልላዊ ስርጎት። እዚህ ላይ ምንጩ እንደሚለው የመንግሥት ባለሥልጣናት እና ቤተሰቦቻቸው በቀጥታ ስለሚሳተፉ በአፋር ያለው ሁኔታ ለምን እንደከፋ እንመረምራለን። ምንጩ እንደሚለው ይህ ዝም ብሎ በዘፈቀደ የሚፈጸም ነገር አይደለም። ልክ እንደ ሸረሪት ድር የተሳሰረ መረብ አለ። ከላይ ያሉ ባለሥልጣናት ደላሎችና ሕገወጥ ነጋዴዎችን በቀጥታ የሚያዙበት ስርዓት ነው ተብሏል። የሚቆጣጠሩትም እነዚሁ ናቸው። የዚህ ሁሉ መጨረሻ ውጤትስ ምንድን ነው? በአፋር ሕዝብ ላይ የሚደርሰው ቀጥተኛ ጉዳት ነው። ሀብት በሞላበት ድንበር ላይ የኖሩ የኑሮ ውድነቱ ሰማይ የነካው ለዚህ ነው እየተባለ ያለው። እሺ ጉዳይ ቁጥር አንድ፣ የሲሚንቶ ንግድ አሁን ምንጩ በብዝብዛ የተሞላ ነው ወደሚለው የመጀመሪያው ዘርፍ እንግባ። ይኸውም የሲሚንቶ ንግድ ነው። ታዲያ ይሄ አየር ባየር ሻጭ የሚባለው ነገር እንዴት ነው የሚሰራው? በሺዎች የሚቆጠር ቶን ሲሚንቶ ክልሉን ሳይርቅጥ እንዴት ሊሸጥ ይችላል? የሚገርም ጥያቄ ነው። እንግዲህ ሂደቱ በሶስት ቀላል ደረጃዎች ነው የሚከናወነው። አንደኛ ባለስልጣናት ስልጣናቸውን ተጠቅመው ከፋብሪካዎች ከፍተኛ የሲሜንት ኮታ ያገኛሉ። ቀጥሎ ያንን ሲሜንቶ ወረቀት ላይ ብቻ ለደላሎች በኮሚሽን ይሸጡታል። በመጨረሻም ሲሜንቶ ራሱ ወደ ክልሉ ከመግባት ይልቅ አቅጣጫው ተቀይሮ ወደ ሌሎች ክልሎች ተወስዶ በውድ ዋጋ ይቸበቸባል። እስቲ መጠኑን አስቡት። በየወሩ ከ50 ሺህ እስከ 80 ሺህ ኩንታል ሲሜንቶ በዚህ መንገድ ይጣፋል ተብሎ ይገመታል። ይህ ማለት ለአካባቢው ህጋዊ ግንበኞች ሰው ሰራሽ እጥረት ይፈጠራል ማለት ነው። ዋጋውም በዛው ልክ ይነራል። እሺ፣ ወደ ሁለተኛው ጉዳይ ለፍ የተዘረፈው የድንበር ንግድ። አሁን ደግሞ የድንበር ማኅበረሰቦችን ሊረዳ ይገባው የነበረው ስምምነት እንዴት ለግል ጥቅም እንደዋለ እንመለከታለን። ያው፣ በወረቀት ላይ የዚህ ፕሮቶኮል ዓላማ በጣም ጥሩ ነበር። በኢትዮጵያና ጅቡቲ ድንበር አቅራቢያ የሚኖሩ ሰዎች ሕይወት ማሻሻል፣ ዋጋ ማረጋጋት፣ አስፈላጊ ምርቶችንም ማቅረብ ነበር። ግን በዓላማና በተግባር መካከል ያለው ልዩነት ከመሬት እስከ ሰማይ። ቃል የተገባው ርካሽ ዘይት፣ ስኳርና ሩዝ አየር በአየር ተሸቶ ወደ ሌሎች ክልሎች ሲሄድ ፈቃዱ እየተሰጣቸው ደግሞ የባለሥልጣናት ቤተሰቦች ሆነዋል። ሕዝቡ በመገናኛ ብዙሃን ይሰማል እንጂ መሬት ላይ ደረሰ ነገር የለም። ጉዳይ ቁጥር 3 ማዳበሪያ። የመጨረሻው ጉዳያችን የግብርናውን ዘርፍ ይመለከታል። በተለይም ለአርሶ አደሮች ሕይወት ወሳኝ በሆነው የማዳበሪያ አቅርቦት ላይ ያተኩራል። መጀመሪያ ማወቅ ያለብን ነገር ቢኖር ማዳበሪያ ለአፋር አርሶ አደር ማህበረሰብ የቅንጦት ጉዳይ አለመሆኑን ነው። የአካባቢው መሬት ጨዋማ እየሆነ ስለመጣ ማዳበሪያ ለሕልውናቸው ወሳኝ ነገር ሆኗል። እዚህም ላይ ልክ ሲሚንቶ ላይ እንዳየነው ተመሳሳይ የዝርፊያ ሥርዓት ነው ያለው። ምንጁ እንደሚለው ለአርሶ አደሩ የታሰበው ማዳበሪያ፣ ዘርና ኬሚካል መሬቱን ከመንካቱ በፊት አቅጣጫው ተለውጦ ለጥቁር ገበያ ይሸጣል። እስቲ የዋጋ ልዩነቱን እንመልከት። መንግሥት በ3,000 ብር በደብር ገደማ የሚገዛውን አንድ ኩንታል ማዳበሪያ በጥቁር ገበያ እስከ 7,000 ብር ይሸጣል። ትርፉ ከእጥፍ በላይ ነው። ይህ ትርፍ ደግሞ በቀጥታ ከአርሶ አደሩ ኪስ ነው የሚወጣው። እነዚህን ሁሉ ጉዳዮች ስንመለከት ወደ አንድ መሠረታዊ ጥያቄ እንደርሳለን። ተጠያቂው ማን ነው? ምንጩ እንደሚለው ችግሩ ፍጹም የሆነ የተጠያቂነት እጦት። ወሳኛው ነጥብ ይሄ በግለሰብ ደረጃ የሚፈጸም ሰርቆት አለመሆኑ፣ ምንጩ እንደሚለው ከፍተኛ ባለሥልጣናት፣ የቤተሰብ አባላት፣ ደላሎች እና የኅብረት ሥራ ማኅበራት መሪዎችን ያካተተ የተደራጀ መረብ ነው። ይህንን የብዝበዛ ሥርዓት የሚያስከትለው ይህ ሁሉ የሙስና ዛፍ እንዲህ ስር የሰደደበት ዋና ምክንያት ምንድን ነው? ምንጩ እንደሚለው ባለሥልጣናት ምንም አይነት ቅጣት ሳይፈሩ በግልጽ በንግድ ሥራ ላይ መሳተፍ መቻላቸው ነው። በመጨረሻም ጽሑፉ አንድ መሠረታዊ ጥያቄ ላይ ይጥለናል። ስርዓቱ ራሱ በዚህ ደረጃ የተበላሸ ከሆነ እውነተኛ ተጠያቂነት መምጣት የሚችለው ከየትና እንዴት ነው? ይህ ትልቅ ጥያቄ ነው።